ልጅ ቤታቸው ቅድም ያሳዩሽ ከዚህ በላይ ያለው ነገር በሙሉ በአንቺ በኩል ነው የሚያልቀው ችግር የለውም ያለውን ነገር እየደውል ካወራለሁ በጣም ጥሩ ስለዚህ ሰላም እጅ ገባች ማለት ህይወትሽን እስከ ወዲያኛው የሚቀይር እስከ ወዲያኛው ነው የሚቀይረው እሺ አትጠራጠር አድርገዋለሁ ሰላም በእጅ ትገባለች በቀን ደውል አሁን ግቢ እሺ ደውላለሁ

ሴት እንደናፈቅሽ፣ በጣም ብዙ ጊዜ ሆነ። ነው ደሞ አምሮሻ፣ ባንቺ ወጥቼ ነው። ግድ ምን ሆነ ነው የምትሉት ነገር ነው። ታቂያት አይደለም? ታዲያ እናት የተናገረች ተብሎ ቤት ይለቀቃል? ምን ነው በመምጣት የደበረሽ እንዴ? አይ አላልኩም፣ ግን ልብስሽን የሚዘሽ ነው የወጣሽው። ከእናት ጋር የፈለገ ነገር ብትነጋገሩ እዚህ ደረጃ ድረስ አይደረስም? በቃ ከቤቴ ውጭልኝ አለችኝ። ወጣውላት። ምን ማለት ነው? ከእናትሽ ቤት ወዴት ነው የምትወጪው? በቃ ስራ ፈልጌ ቤት ተከራይቼ እኖራለሁ። ውጭልኝ እየተባልኩ መኖር አልፈልግም። እሺ፣ ለማንኛውም ዛሬ አረፍ በይና ነገ በደንብ እናወራለን። ግን ተመልሰሽ ግቢ እንዳትኝ። ቤትሽ ከሆነ ብዙም አልቆይም። የምን ቤት ነው የምትወሪው? ሲጀመር እኮ ይሄ ቤቴ አይደለም፣ የሰው ቤት ነው። አንቺ ደግሞ ሁሌ መደበቅ ትወጃለሽ። ምንድን ነው የደበቅኩሽ? ማን ነው እሱ? ማለቴ ምንሽ ነው የነገን አላውቅም። ዛሬ ግን ምን አይደለም። እሺ ያርግልሽ። ለማንኛውም እኔ ብዙ አልቆይም። ስለ እኔ እንዳትጨነቂ። ተጨነቅኩ አላልኩሽ። መሆን ያለበት እናወሮሽ። እሺ፣ እንደዛ አደርጋለሁ። በቃ እራስ ላዘጋጅ መጣ። ተልኮይን እንደጨረስኩ ወጣልሻለሁ። ከዛ በፊት መውጣት ግን ሲያምርሽ ይቀራል። ወይ ሰላምዬ፣ ደበረህ ነው? ኧረ ደበረኝም፣ ለምን ይደብረኛል። ታዲያ ለምን ገብተህ ቁጭ አልክ? እንዲሁ ዝም ብዬ ነው። እሺ በቃ ተነስና እራት እንብላ። እሺ ሰላምዬ። ቀላይ አክስትሽን አግኝተው ነበር? ምን እና ምን አለችው? አንቺ እዚህ መሆንሽን አልወደዱትም። በጣም ነው የተቆጡኝ። ቁጣ? አዎ ሰላምዬ፣ አግብተሽ እየኖርሽ ነው የመሰላቸው እና በጣም ነው ያዘኑት። እንዳላገባው እኮ ታውቃለች። ጠይቀኝ ነበር፣ ነግሬያታለሁ። ምናልባት የደበቅሻቸው ቢመስላችሁስ? ከመሰላትም ይምሰላት። ሲጀምር ስለኔ ህይወት አይመለከታት። ለሞት በምፈለግበት ሰዓት ዞር ያላየችኝ ዛሬ ላይ በኔ ህይወት መታ ጣልቃ መግባት አትችልም። ግን እኮ ሰላሚ ምንም ቢሆን ቤተሰብ ናቸው። ከእነሱ ጋር ቅሬታ ውስጥ መግባት የለብሽ። አታስቢኝ። ጥፋት እስካልተገኘብኝ ድረስ እንደፈለጉ ማሰብ ይችላሉ። ከእናተ ውጭ ምንም የሚያሳስበኝ ነገር የለም። እሺ እሺ። ሰላሜ እንግዷን ብቻ አንተውናት። በቃ እንሂድ። እሺ።

እና ደግሞ አንዳንድ ነገር እንድታግዥ ነው የጠራሁሽ። ምንድነው? የቤንያምን መግቢያውን፣ መውጫውን፣ የሚወደውና የሚጣለውን እያንዳንዱ ነገር እንድትነግር ይፈልጋል። እኔ እኮ እሱን በደንብ አላውቀውም። በደንብ ታውቂዋለሽ። ምን ማለት ነው? ከኔ በላይ አንቺ በደንብ ታውቂዋለሽ። ስለዚህ ልትረጂኝ ከፈለግሽ ነ የማውቀው ነገር የለኝም፣ ግን አጣሪልኝ ካልገኝ በሰው በሰው ላጣራል እችላለሁ። የምታውቂው ሰው አለሽ? ከተከፈላችሁ ሁሉም ይናገራሉ። ባይሆን አንተ ስለ ገንዘብ አያሳስብሽም። የምትፈልጊውን ገንዘብ ወሰጂና፣ ብቻ የምንፈልገውን መረጃ አምጪኝ። ጥሩ፣ እንግዲያውስ ነገ በደንብ አጣርቼ። ነገ የሚጠጣ ነገር ነው። ምግብ አልበላሁም። ምግብ ዘዝልኝ እና ከዛ በኋላ እጠጣለሁ። አመሰግናለሁ፣ ስለ ሁሉም ነገር። እሺ ምን አደረግን ደግሞ? ስለ ምንድን ነው የምታመሰግኝ? ስለ ሁሉም ነገር ነው። ለአንድ ቀን የሚያሳድር ሰው የለም እኮ በሆኑ ሰዓት። ችግር የለውም ቤት እኮ የኛ አይደለም የፈጣሪ ነው። ደግሞ የኛም ቢሆን የመጣሽው እህትሽ ጋር ነው። እሺ ለማንኛውም ብዙም አላስቸግርም? በተቻለ ፍጥነት ቤት ተከራይቼ እወጣለሁ። የምን ቤት ነው የምትከራየው? የቤት ችግር እኮ አይደለም ያለው መጀመሪያ ግን ከእናትሽ ጋር ያለውን ችግር መፍታት አለብሽ። ከዛን ግን ፈቃደኛ ከሆንሽ እዚህ መተሽ መኖር ትችያለሽ። ሰላምዬን ብቻዋን ብቻን ከሚደብራት አንቺ ስትመጪ በጣም ደስ ይላታል። ስለ መልካምነት በጣም አመሰግናለሁ፣ ግን ሰው ማስቸገር አልፈልግም። ምንም የምታስቸግሪው ነገር የለም። በተረፈ ደግሞ ከሰላም ጋር በደንብ አውሩ። አመሰግናለሁ። ችግር የለውም። አይ ጠዋት ስለምነሳ መተኛት አለብኝ። ደናደሩ ደናደሩ። ማለት ለየብቻ ነው የምትተኙት? ታዲያ እንዴት ነው የምንተኛው? አረ ሰላም የፋራ እያረግሽ ነው። ምን ማለት ነው? ቆይ ምንም የጀመራችሁት ነገር የለም? አሁን ላይ ምንም የለም ወደፊት ግን ምናልባት አላውቅም። ታዲያ ለማይ ለምንድን ነው አግብቻለሁ ያልሻት? አላልኳት። ለአንቺ ያልኩትን ነው ለሷ የሚያልኳት። እሺ ሀሳቡ ካለ ለምን አልጀመራችሁም? ስላሰብሽ ብቻ እኮ የሚሆን ነገር የለም። አንቺ ደግሞ ሁሉም ነገር በድብቅ ማድረግ ትወጃለሽ። አልደበኩሽ፣ የነገርኩሽ ሁነታውን። ታዲያ ከእሱ ጋር ካልጀመርሽ ኖኢሉን ለምን አልፈልግህም አልሽው? በእሱ ጉዳይ ከእናትሽ ጋር በደንብ ስላወራን አሁን ላይ መድገም አልፈልግም። ለማይ ነገርሻት ማለት እኮ ለእኔ ነገርሽኝ ማለት አይደለም። ለእሷ ነገርኳት ማለት ደግሞ ሁሉንም ነገር ነገርሻለች ማለት ነው። ከእሷ ጋር ስለተጣላን አልነገረችኝም። አይመስለኝም። ለማንኛውም ተኛ በቃ። የሚያስፈልጋቸውን ነገር በሙሉ እያደረግኩልን ነው አይደል? እናማ በል፣ የማታፈቅራት ሴት ከምታገባው ለምን እኔን አታገባኝ? ለነገሩ ሆነ የምጠፋት ሚ ፊት ሰጠሁሽ አይደል? ምንድን ነው ከኔ አጣህ ከኔ አጣህ ከሳዱ የምታገኘው ነገር ምንድን ነው? እስኪ ጋር ይቆ አልገባኝም። ፍቅር ነው፣ ከልብ የመነጨ እውነተኛ ፍቅር። እሱም ነው ማገኘው። እኔ ጋርም እኮ እሱን እያገኘ ነው። እኔ ደግሞ ከማፈቅራት ሴት ነው ማግኘት ነው የፈለገው። እሷ እኮ ታፈቅረ ለጊዜው ሆና ማታፈቅረኝ እሱን ቢሆን እኔም ክፍተት የፈጠርኩት በራሴ ጥፋት እና ሁሉንም ነገር እንደ ድሮ መመለስ የምትችል ይመስላል በደንብ በደንብ ይችላል ስለዚህ ከኔ ጋር ምንም አይነት ተስፋ የለንም ማለት ነው ከአንቺ መቼም ፍቅር አይዘኝም እሱን ደግሞ መጀመሪያውን እነግርሻለሁ ግን እኮ እኔ ያፍቅር ያለው እኔ አላሳዝንህም ሲጀመር አላፈቀርሽኝም እውነት ቢሆን ራሱ ብታፈቅር ያሉ ሴንስ አይሰጠኝም ደግሞ እዚህ ነገር ውስጥ እንዳገቢ ደጋግሜ እነግርሻለሁ እሺ

ሊያንችልሽ እንደምታዘጋጅ የምርሽ ነው? ምነው፣ አይ ለምን ሰራተኛ አይቀጥርም? በዚህ እድሜሽ የምንክችን ውስጥ ንጎዳጎድ ነው። እኔም እኮ ሰራተኛ ነኝ። አትቀል ሰና፣ ያወራሁሽ ከልቤን። እኔ ደግሞ የግል ህይወቴን የተመለከተ ወሬ ከሰው መስማት አልፈልግም። ዛሬ እንደዚህ ካስለመድሽው፣ ነገ ስትጋቡ እንደዚህ እንደምትቀጥ አታውቂም። እኔም እንደዚህ እንድቀጥል ነው ምፈልገው። ምን ነው አንቺ የተንደላቀቀ ኑሮ እየገፋሽ እዚህ ጥቃቅንና አነስተኛ ምርጫሽ አደረግሽ። በሰላም ነው በሰላም ነው። ሰው እንዳመለካከቱ ያለ የሚኖር ለእኔ የሚሆነኝን ደግሞ ነው ያውቃል። ሰላምዬ ግን በደንብ አስቢበት፣ ከልቤ ነው ምልሽ። ማለቴ እህቴ ነሽ፣ እንድታተርፊ እንጂ እንድትጎጂ አልፈልግም። ስለዚህ ምርጫሽ ላይ በደንብ እታስቢበት ደስ ይለኛል። ብዙ አታስቢ። አስቤ ስለጨረስኩ። እሺ በቃ ሰላምዬ፣ የሆነ ቦታ ደርሼ ልምጣ። በዛውም ስራ ካለች ክላርክ ሀናን፣ ስራ መፈለግ ካለብሽ በእንደዚህ አይነት ሙድ አይደለም። መጀመሪያ መረጋጋትና የተፈጠረውን ግጭት በመወያየት መፍታት አለብሽ። ምንም የሚፈታ ነገር አይደለም። እባክሽ፣ በደንብ አስቤበታለሁ። በቃሽ። ስትመለሽ ይኖራል ይሁሉ። ሰላም ቤት መምጣቴ ካስጨነቀሽ ዛሬውን መውጣት እችላለሁ። እርቅ ምናምን ግን እንዳትይኝ። እሺ በቃ እንደፈለግሽ። በቃ ሜሊ፣ ቶሎ መለሳለሁሽ። ምን እንዳሰብሽ አላውቅም ግን የሚሆነውን አብረን እናያለን። በቃ ቻው

ና አጤነኛ አይደለም፣ ደ ተረጋጊ፣ ሰላም እኔ በሰላም ለአወራሽ ነው የመጣሁት። ምንድን ነው ሰላም የነሳኸኝ? በሰላም ነው የማወራው የምትለኝ? ተረጋጊ፣ ሰላም ሰላምዬ። አጥፍቻለሁ። በተረጋጋ ሁኔታም አላወራሁሽም። ያው የእኔ ናት ብዬሽ እርግጠኛ ስለሆንኩ እንጂ ሳላከብርሽ ቀርቼ አይደለም። ግን አሁን በምንም መልኩ ብታወራኝ ምንም የሚፈጠር አዲስ ነገር አይኖርም። ምክንያትሽን ነገር እንጂ፣ ያው ምንም ችግር የለውም። መረዳትም ካለብኝ እረዳሻለሁ። ከአንተ ጋር በፍቅር መቀጠል እሱን ማ እኮ ነገርሽኝ። ግን ለምንድን ነው ነው? ጥያቄ የማፈቅረው ሰው ስላለ እኔንም ኮ ታፈቅርኛለች። ሰላም ድሮ፣ አሁን ላይ ግን እሱ ስሜት የለም። አይ ነው አጥፍቻለሁ። አንቺም ተቀይመሽኛል። በእሱ ምክንያት ደግሞ ምንም እድል ልትሰጭኝ አልቻልሽም። በፈለግከው መንገድ ተረዳው፣ ግን ይኸውልህ፣ አንድ ነገር በተደጋጋሚ እያነሳን አንከራከር። እኔ ሌላ ህይወት ጀምሬያለሁ። እባክ ነው ኤል ተወኝ፣ ተወኝ። አንቺም ልትረጅኝ ይገባል። ሰላም ብችልና፣ መልካሚውት ብዬሽኮ ብሄድ ደስ ይለኛል። ግን አልችልም ሰላም፣ አፈቅርሻለሁ። ሴት አጥቼ ይመስልሻ እንዴ? ከሀበሻ እስከ ነጭ እኮ አማራጭ ሴቶች እኮ አሉ፣ ግን ደግሞ ፍቅር ሌላ ነው። ሰላም፣ በጭራሽ እኔ አንቺን አጥቼ መኖር አልችልም። እኔ ደግሞ ልክ አንተ እኔ እንደምታፈቅረኝ ሌላ ማፈቅረው ሰው አለ፣ አጥቼው መኖር ማልችለው ሰው አለኝ እያልኩ ነው። መላመድ ነው ሰላም፣ አብረሹ ስላለሽና ስለተላመድሹ ሌላ ነገር እንዳታስቢ ያደርጎሽ ነው። ጥሩ ነው እኔ ማየት ስለማልፈልግ ጥሩ ነው ያደረገው። አንድ ነገር ልንገርሽ ሰላም፣ እኔ ደግሞ ከአንቺ ውጪ ምንም ነገር ማየት አልችልም።

ስራ ሰው ነው። ሰው አክባሪ ነው። በተለይ ለሴት ልጅ ከራሱ በላይ ለሰዎች ያስባል። ግን ቢኒ ምን ነው የጠላሁት? የምር ቢኒ እኮ ይዚህ ዘመን እንዳይመንድ ነው። በገንዘብ ነበር አይደል የቀየርኩት? ይኸው ገንዘብን እኳ አየሁት። ምንድን ነው የጨመረልኝ ነገር ከቢኒ ጋር በነበርኩ ሰዓት ያጣሁት? አሁን ደግሞ ገንዘብ እንደፈለገ ከሚሰጠኝ ጋር ስሆን ያገኘሁት ነገር ምንድን ነው? ክብርን ማዋረድ፣ መናቅ መሰደብ። ይህንን እኮ ነው ያተረፍኩት። ከዚህ የተለየ አንድ ያተረፍኩት ነገር የለም አንድም። በጣም ይገርማል።

ሃንቹ የስራሽን መጀመር አለብሽ። አሁን ባላየ ባላየ ሆን አንዴ አንዲ ቢኒ፣ ምንድን ነው እዚህ አካባቢ ነው እንዴ ስራ ቦታ? እ አዎ የኛ ስራ ተንቀሳቃሽ ነው። አንቺ ግን እዚህ ምልስ ሰር የመተሽ ነው? በሰላም ነው? አዎ የሚከራይ ቤት ካገኘው ልሞክር ብዬ እኮ ነው። በዛውም ሰላም ብቻዬን መሆን እፈልጋለሁ ስላለችኝ ልውጣ ብዬ ነው። ምን ብቻዬን መሆን እፈልጋለሁ? ሰላም ነች እንደዛ ያለች? አዎ፣ ግን እንዳት ነግራት አደራ። መናገር አልነበረብኝም። አይ ችግር የለውም። እና አሁን ያልጨረሽው ነገር አለ ወይስ ወደ ቤት እንግባ? አዎ ጨርሻለሁ፣ መሄድ እንችላለን።